እንግዲህ እንደጠበቆት አይደለም፣ እኔ እንደተነገረኝ አይደለም። በእናቷ አወራረድ በእሷ ቆንጅና ይንጡ በዝና ተባልኩ የተወለድኩለት ምንድን ነው? በርበሬ ስቀነጥሳዮ ምን ማለት ነው? በርበሬ የመቀንጠሱ ማሰልጠን ነው፣ ሙያ ነው፣ ጥሩ ነው። ተሰማ ሚስቱም አብሮ ወታደርነች አብሮ መዋጋት አለበት። ይኸውልህ፣ እማማ ዝናሽ አሁን እህልም ለማስፈታት የሚመጡት ሰውዬ ማለት ነው። በጣም የተከበሩ በጣም የተከበሩ የልጅ ልጅ ያዩ ሰው ናቸው። ቢከበል ለራሱ ነው። አዎ ነግሬዋለሁ፣ እንትን እንዳይሉ። አይ፣ እዚህ ነው የሚቀመጡት። አይ፣ በህግ አይ፣ እኔ ተነስቼ። አራት ልጅ አላቸው። ከአራት ከአራት ልጅ አንደኛው አግብታ ልጅ ወልዳለች። ሶስት ልጆች ወልዳለች። በጣም የተከበሩ ሰው ናቸው። እሳቸው ሀብታም ናቸው። ክፈሉ ያሏቸውን ይከፍላሉ። በጣም በጣም በጣም በጣም ሀብታም ናቸው። አደራ፣ አደራ እንዳያስቀይሟቸው፣ አደራ እንዳያስቀይሟቸው፣ አደራ ሶስት ሺህ ብር እንኳን በዛ። አንተ ያልከው ጋሽ ደባልቄ ጋሽ ደባልቄ ጋሽ ደባልቄ፣ አልሰሙም እንዴ? ጀማነች፣ ግቡ በያቸው። ምነው አውቀው ግቡ። ጋሽ ደባልቄ፣ ኑ እዚህ ጋር ፍራሹ ጋር ቁጭ ብለው አውሩ። እንግዲህ ሂዱ በቃ፣ ሂዱ። ከፈለጉ በጣም ላይበ የራሱ ጉዳይ። ጋሽ ደባልቄ ግቡ በሏቸው፣ ግቡ በሏቸው። የተከበሩ

እሱ ጋር ልፍ ብሎ ወደ እኔ ላይ መጠጋት የለም። እዛ ኳቃቅበሉ ኳቃቅበሉ እና ቁጭ በሉ እባኮት። እንዳይባነ የተከበርኩ ሰው ነኝ። ሰልፍ ነው። መቶ ጊዜ መንግስት ሁኑ እዛው። ሰልፍ ነው። ኳቃቅበሉ እና ቁጭ በሉ እባኮት፣ እባኮት። እንዴ ምን ነው? እኔ እዛ ማዶ ሄዳለሁ። ይሄዱ አንዴ። እልሙማን ነው የሚፈቷ ስንት የተከበርኩ ሰውዬ የተፈራው ሰውዬ እንደዚህ እንትን ይሉኛል። እንደ ምን ነካውት የተከበርሽ ስንት ስንት ወታደር አለ? የቀጠር አይደለማ። እርሱ ማለት ያለቦት እኮ ለምንድን ነው እንደዚህ ማበሻቀጥ እኮ ማበሻ ቀጥ እኮ የለቦት ሰውነቼ ለምርመራ ዞርበልጅ አላውቅም። የእኔ ስድስት ጊዜ ነው ስድስት ጊዜ ተቀርቷል የእኔ ደም ለምርመራ ሰውነት ያራተ ደም የተቀዳ ነው። ደም ይፍሰስ እንዳለ አለ። አንተ ነህ የተከበርኩ ሰውዬ። አላውቅም እኔ አሬ ነው ማው ወታደር መስቶ አይ ያዙ እንግዲህ ምንድን ነው? ያዙ ያዙ፣ የራስህ አርግባክ አይ ያዙ። እኔ ማንም ሰውን ቢብሎኝ አያውቅም። ገንዘብ ዘዛጥ እንደ ምራቅ አበድሩኝ፣ በፊት እርሙ ይፈታል። ገንዘብ እንድቆጥር ምራቅ አበድሩኝ፣ ምራቅ ቱቱ በሉብኝ። እዚህ ጋር ቱ በሉ፣ እዚህ እጀ ላይ ቱበሉ ምራቅ ቱበሉልኝ፣ ልኝ ምራቅለኝ እ ምራቅ የለዎትም? ቁርባን ነው አልተፋም። ቁርባን አረ ዛሬ አልቆረቡም? አንቱ አይ ምንም ጊዜ አፌ የቁርባን ነው። እሺ ቁጠሩልኝ፣ ቁጠሩልኝ። እሺ ረሱ ቁጠሩ። አይ ነው ብርሽን ነው። አሁን መቶ ብር ሰጥቼዎታለሁ እንዳይረሱ። ያዙ ያዙ። ደህና ነዎት? ደህናኖት አልወት ወይ? እግዚአብሔር ይመስገን። ምንድን ነው ይኮራሉ እንዴ? ምንድን ነው ብኮራል? መንግስት አኩርቶ ያስቀመጠኝ መንግስት ነው። እዚህ አይደለም ቤቴ ላይ ጉለል ያለው ሚካኤል ጋራ ነው። ቢሆንም መኩራት የለበትም። ለምንድን ነው የሚኮሩት? እንደዚህ እንደ ምን ነካወት? ብንኮራም ሁሉ እየኮራ ነው። ቆንጆ ጠባይታለው። ማን ማን ኮራ? ማን ዘካርያስ ይኮራል እንዴ? ነ ነ ቁጭ ቁጭ የማን ልጅ ናት? የዘከራት ወይ፣ ወይ! እሱን ነው የምትመስለው። የዘከራት ቆንጆዬ ልጅ ናት የዘከራት። ደህና ነሽ? ጌጥ ብቻ የወርቅነሽ? ወይ የብር ጉት ብቻ። ስሟ ጌጥ የነሽ ነው። አመሰግናለሁ፣ አመሰግናለሁ። ስሟ ጌጥ የነሽ ነው። የዘካራት ልጅ ናት። ዋይ ጎድ ወይዘሮ ዝናሽ የሚባሉት እርስ ነት? ግን እንደጠበኮት አይደሉም። እኔ እንደተነገረኝ አይደለም። በእናቷ አወራረድ በእሷ ቆንጅና ይንጡ በዝና ተባልኩ የተወለድኩለት እንደተነገረኝ ግን አይደለም። ሳሊት አ አሁን እናቴ ቡልጋኒያ የተወለዱ ያደኩት አዲስ አበባ ነው። ቡልጋኒያ የተወለዱ ጎጃምን የተወለዱት አልተባለም እንዴ ቡልጋ ነው ተወልደው ደ ቡልጋ ነው ሀገር ጎንደር አደጉን የተባለው እንዴ እንደማመት ቡልጋ ነው ሀገር ቡልጋ ነው የተወለዱት በተወለድኩ አስራ አመት ወኛ አዲስ አበባ ገባሁ እዚህ ከተማ ነው ያደኩት ጎንደር ተወልደው ነው ያየመከ እዛ ነው ያደኩት ቡልጋሮትን የሀገሬ ሰውሮት ኑ ልዛሞት ኑ። አቤት አቤት አቤት አቤት፣ አንቺ የዘካርያስ ሚስት የሀገሬ ልጅ አደሉ እንዴ? አቤት አቤት አቤት አቤት፣ እኔ ምሎት ወይዘሮ ዝናሽ ግን እንደተነገረኝ አይደለም ስመለከቶት፣ እንደሰማሁት አይደሉም የሰማሁት በጣም ቆንጅዬ ናቸው፣ ሸበላ ናቸው። ጸጉራቸው ወርዶ ወርዶ ወርዶ፣ ሰውዬ ልክ ነው፣ እዚህ ወገቤ ይደርሳል። የታል? ተቆርጦ ነው። ለምን ተቆረጠ? ሐኪም ቤት ስተኛ ተቆረጠ። ለምን? አይኔን ሞራ ለመገፈፍ መወት ታስተኛ ተቆረጠ ነው ይሆነሽሽሽ። ወይ ጉድ! ስሜን አልነገሮትም ዘካርያስ ደባልቄ ይባላል። ነግሮኛል። ደባልቄ ጓንጉል ይባላል። የአባቴ ስም ጓንጉል። እልሙን ለምን አያስፈቱም? በዚህ በሰጡት ይሄ ለህልም አይደለም የሰጠወት። ለእሱ ለቁንጅናዎት ነው። ቆንጆ ስለሆኑ ነው። ቆንጅዬ ስለሆኑ ሸበላ ስለሆኑ ለቁንጅናዎት የተሰጠ ነው። እልም ሊያፈቱ ነው ትልቅ ሰውዬ ናቸው ከባድ የተከበሩ እልም ሊያፈቱ ይመጣሉ ብሎ ነው ያመጣው። ኧረ እኔ ህልም አላስፈታም፣ ሚስቴ በጣም ጎበዝ ህልም ትፈታለች። ሮሮ እንደ ሚስቴ ህልም የሚፈታ ሰው የለም በቃ፣ እንደ ሚስቴ በቃ። ታዲያ ምን ይፈልጋሉ አሁን? የፈለግኩት እማማ ዝናሽ የሚባሉ በቴሌቪዥን የሚታዩ ሴትዮ አሉ ተብዬ መጥቼ ላዮት መጥቼ ነው። እስቲ ሊዮት በደንብ አብሄት እዴ እዴው እሰይ። እስቲ ወደ ላይ ቀና በሉ። እስቲ ጎንበስ በሉ። እስቲ በደንብ ይዩኝ። ኮስተር በሉ እስቲ። አቤት አቤት! አንተ እንዴት ያምራሉ! እስቲ ሳቅ በሉ።

እርሱ የሚተኮሳሉ ረኔ ሆስፒታል ለሁለታይኔ ሞራ መገፈፍ ሆስፒታል ተኛ ተቆረጠ። ሁለተኛ ለብርድ በሽታ ሆስፒታል ተንቼ ነበር ተቆረጠ። እዚህ ነው የሚደርሰው ብዛቱ የሶስት ሰው ጠጉ ያክል ነበር እኮ። አሁን ጸጉሮትን ይተኮሳሉ። መቶ ብር ልስጦት አልቋል። ይኸው ውስ ያሎት አደልን እስቲ የላቸውም። ጸጉር ጸጉር የለትም። አልቋል አልቋል። ጸጉሮት። እርጎ አሁን የሁለት ወር ውዳድ ጦም ተፈቷል። እርጎ ገዝቼ የምጠጣበት ስጡ። ሌላው የምፈልገው ነገር የለም። ይኸው እሺ ተብለዋል። የሁለት ወር ውዳድ ጦም የሁለት ወር ውዳድ

እንዴት? ምንድነው? ገርሞኝ ነው እንዴ? የመጡት ሽልማት ነው። በስ አንቱ አንቱ ጎበዝ። እንዴ እንዴ እንዴ እንዴ እንዴ እንዴ እንዴ እንዴ እንዴ እንዴ እንዴ እንዴ እንዴ እንዴ እንዴ እኔ ለእርሶ ብቻ ነው ይዤ የመጣሁት። ብዙ ብር ይዤ መጥቻለሁ። ሮሮሮ አንቺ የጀማነሽ ብስት፣ እንዴት ያለ ፉከራ ነው የፎከሩት፣ ወይዘሮ ዝናሽ? እዛም ቤቴ እንደዚህ ስፎክር ነው የምውለው ሁሌ ይፎክራሉ? እቤቴ፣ አንደ አረ አንዳንድ ቀን ነው እንጂ ሁል ጊዜ አይደለም። እንዴ ሁል ጊዜ ለምን? የመቶ ብር የመቶ ብር የመቶ ብር ሁለት መቶ ብር ሰጥተዋል። እስካሁን አራት መቶ ብር ነው የሰጠት። አንዴ ፎክሩ፣ ደስ ነው ያለኝ። አንዴ አይዞት፣ ምንም አይበ አልወጣም አንዴ በደንብ ደስ

ወደ ዛ ፈቃድ ጉተ እሱ ጋር አልጋ መኝታ ነው እንጂ መቀመጫ አይደለም እሱ ጋር ቁጭ በሉ ልጄ ነው ሳሙት ልጄ ነው ልጄ ሳሙት አይ ቁርባን ነው አትሰው አልታሙም ልጄ ነው ቁርባን ነው። እየቆረኩ ነው የቁርባን ሰውነት አልሰማም። በቃ እደጉ እደጉ፣ ያሳድጋችሁ እግዜር እደጉ፣ ትምህርት ይግባችሁ። በቃ ያው ምርቀት የማልሽ ናችሁ፣ ምርቀት ያው ናችሁ። እልም የሚያፈቱት ከሆነ አንድ ሰው መቶ ብር ነው። ዋናው የመጣሁበት ምክንያት! እልም የሚያስፈቱት ሆነ አንድ ሰው መቶ ብር ነው። እልም የሚያስፈታው እሺ፣ መቼም ይችን ብር ካልጨበቀ አውሮኝ ልክፈር እንጂ። ሂዱ ቁጭ በሉ እዛ። ኧረ ልጆቼ ከእኔ ተነጥለው ሶፋው ላይ ይቀመጣሉ እዛ። ከእኔ ተነጥለው አያውቁም ልጆቼ። እዛ ቤቱ አንድ የእዚሁ ቤቱ አንድ ነው በቃ። ሂዱ ልጆቼ ሂዱ፣ እዛ ሶፋው ላይ ቁጭ በሉ እዛ እዛ ውጡና ሶፋው ላይ ቁጭ በሉ። ዝናሽ ውጡና ቁጭ በሉ። ጫማ አውልቁና ሶፋው ላይ ቁጭ በሉ። ሁለታችሁም ሶፋው ላይ። ወይዘሮ አስካለ ጫማ አውልቁና ሶፋው ላይ ቁጭ በሉ። ወይዘሮ አስካለ፣ ወይ አስካለ፣ ወይ ወይዘሮ አስካለ፣ ወይ ማነው አስካለ ያለኝ እዛ ጋ ስማቸው ተቀይሯል። ዝናሽ ካልካቸው ካልሻልቸው ይቆጣሉ ስላሉኝ ነው እንደዚህ ያልኮት። ያልተወደ ያልተወለድኩበትን ስም እናቴ ያልዋጣችሁን ስም ወይ ብዬ አቤት ብዬ አልቀበልም። አስካለ እልፍ በሉና ና ቁጭ በሉ ቁርባን ነው እኔ ቁርባኑ በገብርኤል ያስወጋል። ወይዘሮ አስካለ ወይዘሮ አስካለ አንቺ ጀማለሽ ስማቸውን ተሳስተሻል እንዴ? ወይዘሮ አስካለ እኔ አስካለ የሚባል ስምም የለኝ እንዴ? ተነጉረኝ ነው። እኔ እኔ አላውቅም እልፍ በሉ እና ቁጭ በሉ እዛው። ምን አበሳ ነው የሰው እየኔ ወጣ ከዚህ ጋር እማማ ዝናሽ ነው ስማቸው። እማማ ዝናሽ እልፍ ብለው ቁጭ በሉ። ውሽ በቃ እኔ ቁርባን ሚካኤል እየቆረኩ ነው ያለሁት። እንዴት ያለ አበሳ ነው! እቺ እጆት እስክትገባ ነው እኔ ነቄ ነኝ። ያዙ አሁን ችግር የለም። ያው ሰፊቴ ነው መቀመጫ። እሱ እኔ ዝቅ እላለሁ። ወደ እዛ ነው። እሺ ዝቅ በሉ። ሰፊቴ ነው እሱ መቀመጫ። እሺ ዝቅ በሉ። ወደ እዚህ እኔ የመጣሁበት ምክንያት የመቶ ብር ነው። እልሙ ምንድን ነው ያዩት? በህልሜ በህልሜ በርበሬ እየቀነጠስኩ እሺ እየቀነጠሱዋ ከዛ እርሶ መጡና፣ ማናባሽ ነው ቀንጥሽ ያሉሽ፣ ማናባሽ ነው ቀንጥሽ ያሉሽ አሉኝ። እርሶ እኔን? እኔ አዎ። አረ እባኮትን፣ እባኮትን ይተውኝ ብዬ ብሎት እምቢ ያሉ አስቸገሩ፣ አስቸገሩኝ፣ አስቸገሩኝ። ከዛ የስኮትና ብቋይ ነገሮት፣ የስኮትና ማጅራቶትን! ማዥራቶትን እዤ ባሁን ደሞ ጀመሩ። አሁን እዚህ ላይ ወጥተው እንደ ሰውየው ሊገልኝ ነው እ እልበል ቁጥበት አለዛ፣ ውጡ፣ ሂዱ፣ ያው ተነሱ፣ ውጡ፣ ሂዱ ያው ገንዘቡ ውዘሽ ተፈቱልኝ እማትፈታለሁ ብሎ ገባ ሰው። እኔ ቁርባን እየቆረብኩ ነው። አራቴ ደም የተቀዳ ነው ሰውነት ለምርመራ ምንድን ነው? በርበሬ ስቀነጥሳዮ ምን ማለት ነው? በርበሬ መቀንጠሱ ማሰልጠን ነው። ሙያ ነው። ጥሩ ነው ነው። አዎ፣ በርበሬ መቀንጠሱ እማማ ዝናሽ ምነጥቃኔ የሮጠችው ሴትዮዋ? እልም ማስፈቻውን መቶ ብር ነጥቃ ነው። መቶ ብር ብቻ አይመስለኝም፣ ሌላ ነገር ወስዳለች የራሷንም። እልም መስፈን መፍቻ ያሳጣችሁን ገንዘብ ነው ነጥቃ ይዘ የወጣችው። አረ እኔ ሌላ ነገር ስታነሳ ይቻለው ዘካሪያስ እዚህ ጋ ብር አስቀምጦ ነበረ። እኔ አላውቅም። ያስቀምጠ ያስቀምጠም ምን ይበልም አላውቅም። ማን እያመጣ እዚህ ያስቀምጦ አላችሁ